ማን እንደሚያገኝ ማን እንደሚወልድ ማን ሀብታም እንደሚሆን ማን እንደሚሞት ማን ሀጅ እንደሚያረግ ጭምር ማለት ነው። ኸይር ነገሮች በሙሉ የሚወሰኑበት ነው መልካም አሟሟትን ማን እንደሚሞት ጭምር። ሌይለቱል ቀድርን ረሱል ዓለይሂ ሰላቱ ወሰላም ሶስት ነገር ተናግረዋል። መን ሳመ ረመዳነ ኢማንን ወእሕትሳበን ጉፊረ ለሁ ማ

የሚወርዱት መላይካዎቹ ዱንያ ላይ ካሉ ጠጠሮች፣ ድንጋዮች በላይ ብዛት ያላቸው ናቸው። ቤታችን ውስጥ ቪዚት ያደርጋል። በምን አይነት ሁኔታ ነው ማሳለፍ ያለብን? የመጀመሪያው ስራ ላይ ያላችሁ ሰዎች ምላሳችሁ ዚክር ይዝከር፣ ዱአ አድርጉ። እህቶች የወር አበባ ላይ የሆናችሁ ካላችሁ ምላሳችሁ ዚክር ይዝከር፣ ዱአ አድርጉ አብዝታችሁ። ኦኬ፣ በታብሌትም ቁርአን መቅራት ትችላላችሁ። ሌላው ደግሞ ሌሎቻችን ሶላት በመስገድ ቁርአን በመቅራት ዱዓ በማድረግ ሶላት በመስገድ ቁርአን በመቅራት ዱዓ በማድረግ፣ ያንን ሌይል የገጠመው ሰው ታውቃላችሁ? ዱዓ ቀደርን ሁላ ይቀይራል። ያ ሌሊት ደግሞ ውሳኔዎች የሚወሰንበት ነው። ላይፋችን የሚቀየርበት ነው። ከምንመራቅ አለብን ከሐሜት፣ ጭቅጭቅ ካለበት ቦታ፣ ወሬ ከሚያበዛበት ቦታ ከመግሪብ ሰዓት ጀምሮ ነው የሚጀምረው። መቼ ነው መጠበቅ ያለብን? በአስሩ ለሊቶች በሙሉ፣ ከቻላችሁ ደግሞ በሶስት በ21 በ23 በ25 በ27 በ29 በጎዶሎ ቀን ጠብቋት ስላሉ። ተፍሲሩን ደግሞ በኢዝን ረበል ዓለሚን በሌላ ቪዲዮ ለቅላችኋለሁኝ። ለእህት ለወንድሞቻችሁ ሼር ማድረግ እንዳትረሱ። በራሕመቱ በእዝነቱ ሌይለተል ቀድርን አግኝተው ከሚጠቀሙት ባሮቹ ይመዝግበን። በጎዶሎዎቹ ፈልጓት ተብሏል። ረሱል ለ ሰላት ወሰላም በአንድ ሐዲስ ላይ አየሁኝ፣ በመናም ያሉ ሱጁድ ወርጄ ዝናብ ዘንቦ ጭቃና ውሃ በተቀላቀለበት ግንባሬ ላይ ሆኖ አሉ። ያ ደግሞ 23 ሌሊት ነበር አሉ ሰሓቢዎቹ። አንዳንዶቹ 25 ነው ያሉ አሉ፣ አንዳንዶቹ 27 ነው ያሉ አሉ። ስለዚህ እኛ መጠበቅ ያለብን በተቻለን መጠን በርትተን በአስሩ ሌሊት ነው። ስራ ላይ ያላችሁ እማትችሉ፣ በጎዶሎ በጎዶሎ በጎዶሎ ጠብቁ። ለሊትን ቀጥ ብለን ብኢዝን ረበልዓለሚን ከወሬ ከነገር እርቀን። የሚደክማችሁ ሰዎች ደግሞ ትንሽ አረፍ ብላችሁ አላርም ሞልታችሁ ብድግ። ምክንያቱም በዛም ደግሞ አጀር ሊገኝ ይችላል። አንዱ ሰሓቢ እንደተናገረው ማለት ነው። በራህመቱ በእዝነቱ እኔም እናንተም አግኝተው ከሚጠቀሙት ባሮች ያድርገን። ተፍሲሩን ደግሞ የለይለተል ቀድርን ኢንሻ አላሁ ተዓላ አለቅላችኋለሁኝ። ለህት ወንድሞቻችሁ ሼር ማድረግ እንዳትረሱ። ጀዛእኩም ላሁ ተዓላ ኸይር።